ጦርነቱን ከትግራይ ውጭ እንጨርሰዋለን የፌዴራል መንግስት ጣልቃ ከገባም አፈሙዙን ወደሱ እናዞራለን ሲል ሕወሓት ማሳሰቡ ተሰማ። ተጣምረው ሊመጡ ነው፣ አደጋ አለው፣ ህዝቡ ይዘጋጅ ሲሉ እነ ሽመልስ አብዲሳ ምሽቱን አስቸኳይ ስብሰባ ተቀምጠዋል ተብሏል። ህዝቡ በተጠንቀቅ እንዲቆምም ጀነራሉ አዟል። ሰራዊቱም ተንቀሳቅሷል ተብሏል የአየር ኃይሉም ዛሬ ጠዋቱን ስምሪት መውሰዱ ታውቋል። ሰላም፣ ውድና የተከበራችሁ ቤተሰቦቻችን፣ ከአራት ኪሎ፣ መቀሌ፣ አፋር የተሰሙ የአሁን አቤት መረጃዎች አሉ። እስከ ፍጻሜው አብራችሁን ቆዩ። የተፈራው ቀን የመጣ ይመስላል። የህወሀት ኃይሎች ወደ አፋር ቀጠና ዘልቀው በመግባት ጥቃት መክፈታቸውን የአፋር ክልላዊ መንግስት ትናንት ምሽቱን አስታውቋል። የህወሀት ኃይሎች ወደ አፋር ዘልቀው መግባታቸውን ተከትሎ እነ ሽመልስ አብዲሳ ተሸብረዋል። ምሽቱንም አስቸኳይ ስብሰባ ተቀምጠው ገምግመዋል። ጉዳዩ አደጋ አለው ሲሉ አቅጣጫዎችን ሰጥተዋል ተብሏል። እነ ሽመልስ ተጣምሮ ይመጡብናል ሲመጡ፣ ደግሞ የኦሮሞ ብልጽግናን ማዕከል አድርገው ነው የሚመጡት ሲሉም ለህዝቡና ለመከላከያው ጥሪ ለማቅረብ መዘጋጀታቸውን የስብሰባው ምንጮች ገልጿል። ህዋትም ጦርነቱን ከትግራይ ክልል ውጭ እናጠናቅቋለን የሚል አዲስ እቅድ ይዟል። የፌዴራል መንግስቱም ቀድሞ ጣልቃ የሚገባ ከሆነ አፈሙዛችንን ወደ እሱ እናዞራለን ሲል አዳዲስ ወታደራዊ መመሪያዎችን መስጠቱ ተነግሯል። ዓለም አቀፍ ዲፕሎማቶችም ጉዳዩን ትኩረት እንዲሰጡት በብልጽግናው በኩል ከፍተኛ ግፊት የተደረገ እንደሚገኝ የውጭ ጉዳይ መስሪያ ቤት ምንጮች ገልጸዋል። ትላንት ምሽቱን የህወሀት ታጣቂዎች በአፋር መጋሌ አካባቢ ጥቃት መክፈታቸውን ተከትሎ ዛሬ ጠዋቱን በአፋር መጋሌ እንዲሁም በአፋር ትግራይና አማራ ክልል አዋሳኝ አካባቢዎች የአየር ኃይሉ ስምሪት ወስዶም የአየር ላይ ቅኝቶችን ሲያደርግ ነበር ተብሏል። ትላንት ከምሽቱ 12 ሰዓት ከ50 አካባቢ የህወሀት ታጣቂዎች ወደ አፋር ክልል ዘልቀው በመግባት በአፋር ክልል በሚገኙትና ራሳቸውን የትግራይ ሰላም ኃይል በሚጠሩት ኃይሎች ላይ ጥቃት መክፈታቸውን ተከትሎ ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ የኃይል አሰላለፎችን አስመልክቶ የተለያዩ መረጃዎች ሲወጡና አስተያየቶች ሲሰጡ አምሽተዋል። የትግራይ ክልል ጊዜ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደም ከወራት በፊት በአፋር ክልል ህገ ወጥ የታጠቁ ኃይሎች እንዳሉ ና በአፋር በኩል የሚሰነዘርን ማንኛውም ትንኮሳን በክልሉ እንደተፈጸመ አድርገው እንደሚወስዱት ማሳሰባቸው ይታወሳል። የትላንት ምሽቱን ጥቃት ተከትሎም የአፋር ክልላዊ መንግስት ህወት የፕሪቶሪያኑ የሰላም ስምነት ሙሉ በሙሉ ትሶታል ሲል የከሰሰ ሲሆን የአፋር አርብቶ አደሮች ግልጽ ጦርነት ተከፍቶባቸዋል። የአፋር ሽማግሌዎች እየለመኗቸው ነው፣ የህዋት ታጣቂዎች ጦርነቱን የከፈቱት ህወሀት ከድርጊቱ በአስቸኳይ ካልተቆጠበም የአፋር ክልል ራሱን ለመከላከል ይገደዳል ሲል ቁርጠኛና ዝግጁ መሆኑን አስታውቋል የህወሀት ኃይሎች ወደ አፋር መጋሌ ገብተው ቶንሳን ጨምሮ አምስት የአፋር ቀበሌዎችን ተቆጣጥሯል የትግራይ ሰላም ኃይሎች ያሉበትን ቀጠናዎችም ከበባ ውስጥ ማስገባታቸው ተነግሯል የህወሀትን ድንገተኛ ጥቃት ተከትለውም የትግራይ ሰላም ኃይሎች ለአንድ ዓመት ይዘውት የነበረውን ካምፕ በ30 ደቂቃ ውጊያ ለቀው ወጥተዋል ወደ ኋላም ሸሽተዋል ተብሏል ትናንት ምሽቱን በዲሽቃና ሞርተር የታገዘ የተኩስ ልውጥ እንደነበር የታወቀ ሲሆን አመሻሹን ግን ተኩሱ ቆሟል። የደረሰው ዝርዝር ጉዳት ግን አልታወቀም ተብሏል። ሆኖም ህዋት ዛሬም ተጨማሪ ኃይል ወደ አፋር ቀጠና ማስገባቱን መረጃዎች ጠቁመዋል። ይህን ተከትሎም የህዋት ወታደራዊ እዝ ዛሬ ጠዋቱን አዲስ መመሪያ መስጠቱ የተሰማ ሲሆን ራሱን የትግራይ ሰላም ኃይል እያለ በሚጠራው ህገወጥ ታጣቂ ላይ በምንወስደው እርምጃ የፌዴራል መንግስቱ ቀድሞ ጣልቃ የሚገባ ከሆነም አፈሙዛችንን ወዲያውኑ ወደ እሱ እናዞራለን። ለዚህም በኮረም ራያ፣ አላማጣ፣ ራያ ባላ ያለው በኃይል በተጠንቀቅ እንዲቆም ሲሉ ጀነራል ዮሐንስ ወይም ጆን መድድ ለደቡባዊ ግንባር ትእዛዝ ሰጥተዋል ተብሏል። የህወሀትን ጥቃት ተከትሎም የመጋሌ ከተማ ህዝብ ከባድ ውቄ ይቀሰቀሳል በሚል ትናንት ምሽቱን ጀምሮ ከተማውን ለቆ እየወጣ መሆኑንና እስካሁንም አንድ ሺ ሁለት መቶ የሚደርሱ ሰዎች መፈናቀላቸው ተነግሯል። ሆኖም የፌዴራል መንግስትም ሆነ መከላከያ ሰራዊቱ እስካሁን ድረስ በጉዳዩ ላይ ያለው ነገር የለም። ይህ እንዳለ ትላንት ምሽቱን በአፋር ክልል ውጊያ በተደረገባቸው ቀጠናዎች ዛሬ ጠዋቱን ወታደራዊ ስምሪት መደረጉን መረጃዎች ጠቁመዋል። በዚህም አየር ኃይሉ ዛሬ ከጠዋቱ 2 ሰዓት 45 ደቂቃ አካባቢ ስምሪት መውሰዱና ሁለት ተዋጊ ጀቶችም ዝቅ ብለው ሲበሩ እንደነበር እንዲሁም ድሮኖችም አልፎ አልፎ ሲመላለሱና ቅኝት ሲያደርጉ መመልከታቸውን የአካባቢው አይን ማኞች ገልጸዋል። የአየር ኃይል ስምሪትና ቅኝቱም በአፋር አማራና ትግራይ ክልል አዋሳኝ አካባቢዎች ላይ ከመጋሌ እስከ ጨርጨር ራያ ቆቦ፣ ሀብሩና ራያ ዘቦ ድረስም እንደነበር ተገልጿል። የፈኒ እንዳለ ህወሀት ትናንት ምሽቱን ጥቃት መክፈቱን ተከትሎም በእነ ሽመልስ አብዲሳ በኩል ከፍተኛ ሽብር ተፈጥሯል የተባለ ሲሆን ምሽቱንም አስቸኳይ የካቢኔ ስብሰባ ጠርተው መምከራቸው ታውቋል። በትግራይ ማር አዲስ ወታደራዊ ስምሪትና ግዳጆች መሰጠታቸው የተነገረ ሲሆን በህወሀት በኩልም ጦርነቱን ከትግራይ ክልል ውጭ እናጠናቅቋለን የሚል አዲስ እቅድም ተይዟል። ስምሪትም ተሰጥቷል ተብሏል። ወደ ትግራይ መረጃዎች ከማለፋችን በፊት እነ ሽመልስ አብዲሳ የህወሀት ኃይሎችን ጥቃት ተከትሎ ምሽቱን አስቸኳይ የካቢኔ ስብሰባ ጠርተው መክረዋል። ቀጣይ አቅጣጫዎችንም አስቀምጠ ተቀምጧል ተብሏል። እነ ሽመልስ በትላንቱ አስቸኳይ የካቢኔ ስብሰባ ላይ የተለያዩ ጉዳዮችን ማንሳታቸውን የስብሰባው ውስጥ ምንጮች የገለጹ ሲሆን እነ ጀራል ጻድቃንም ሆኑ እነ ጌታቸው ረዳ አይታመኑም፣ ኃይል ወዳደላበት ነው የሚያዘነብሉት፣ ስለዚህ እነሱን በመተማመን ብቻ መቆም የለብንም ሲሉ አማራጭ የመፍትሄ ሀሳቦችን ጭምር አንስተው ተነጋግረዋል ብለዋል። በዚህም በስብሰባው ላይ በዚህ ዘመቻ በግንባር ቀደምትነት የተለያዩ ኃይሎች አብሮ የሚመጡ ከሆነ የኦሮሞ ውስጥ ይህንን መጠበቅ አለበት የሚል አጀንዳ እንደተነሳ እና በማህበራዊ ሚዲያው ላይም እነ ፋልሴ ቡላ ወይንም ባለስልጣናትና ባለጊዜዎች ጭምር እስከነ ቤተሰቦቻቸው ይዝመቱ፣ ለጦርነት ይዘጋጁ የሚል ምላሽ የተሰጠ መሆኑ እንዲሁም የህወሀት ኃይሎች ከትግራይ ሳይንቀሳቀሱ በድሮን ይመቱ የሚለውን ጨምሮ የተለያዩ የመፍትሄ ሀሳቦችን በስብሰባው ላይ አንስተዋል ተብሏል። እነ ሽመልስ ተጣምረው ይመጡብናል፣ ሲመቱ ደግሞ የኦሮሞ ብልጽግናን ማዕከል አድርገው ነው የሚመጡት ሲሉም ገምግመዋል። ጉዳዩንም ወደ ህዝብ ለመውሰድ አቅደዋል ሲሉ ምንጮቹ ገልጸዋል። እነ ሽመልስ የህወሀት ድንገተኛ ጥቃት ከመከላከያው ከፌዴራል መንግስቱም በላይ ጉዳዩ ያሳስበናል፣ በሚል አስቸኳይ ስብሰባ መቀመጣቸውን የገለጹት ምንጮች ይሄ የህወሀት እንቅስቃሴ ይዞብን የሚመጣ አደጋ አለ ሲሉም ጥብቅ ግንገማም አድርገዋል ብለዋል። በዚህም በመከላከያ ውስጥ ያኮረፉ ነገር ግን ከህወሀት ጋር በመዋጋት የረጅም ጊዜ ልምድ ያላቸውና የህወሀትን ባሕሪና የጦር ስልት የሚያውቁ ጀነራሎችና የጦር መሪዎች እንዲመለሱ መደረግ አለበት፣ ይህንን ለመከላከያው ማቅረብ አለብን ያሉ ሲሆን ባለፈው ከህወሀት ጋር በነበሩ ጦርነት ስማቸው ገኖ ሲነሳ የነበሩ እንደነ ባለከዘራው ያሉ ጀራሎችን ጭምር ስማቸውን በመጥራት ወዴት ሄዱ? አሁን ካሉበት እንፈልጋለን ሲሉም፣ እነዚህን ሰዎች በኦሮሚያ መንግስት ጭምር የተለያዩ ድጋፎችና ጥቅማ ጥቅሞች ሊሟሉላቸው፣ ዋስትናም ሊሰጣቸው ይገባል። ይህንንም ፌዴራል መንግስትና መከላከያ ማድረግ መጠበቅ አለበት ሲሉም፣ አቅጣጫ ሰጥተዋል ተብሏል። በሌላ በኩል የኦዲድ ብልጽግና አክቲቪስቶች ከሰሞኑን በአርሲ በኦርቶዶክስ ምዕመናን ላይ ከተፈጸመው ግድያ ጋር በተያያዘም የኦሮሞ ኦርቶዶክሶች የኦርቶዶክስ እምነት ተጠቅቷል በሚል ያሰባሰብነውን ብሔርተኝነት በትነውብናል የሚል ጉዳይ እንዳነሱ እና በአርሲ የተፈጸመው ግድያ ተከትሎም በርካታ የኦርቶዶክስ እምነት ተከታዮች የኦሮሞ ባለስልጣናት ኃይል በትነው ወደ ሌላ ካምፕ እየሄዱብን ነው የሚል ግምገማ እንደተነሳና ይህም ለብልጽግናው ከባድ የራስ ምታት መሆኑን ገልጿል ተብሏል። በተለይ የኦሮሞ ተወላጅ የኦርቶዶክስ እምነት ተከታዮች ዓለም አቀፍ ትብብር ያስፈልጋል በሃይማኖታችን ስንገደል ቆይተናል የሚል ጉዳዮች ሰራተኞችን ማንሳታቸውም በኦህዴድ ቤት ከባድ ድንጋጤን ፈጥሯል ተብሏል። ይህ በእንዲህ እንዳለ ከትግራይ በወጡ አዳዲስ መረጃዎች ህወሓት አዳዲስ ወታደራዊ ስምሪትና ግዳጆች መስጠት የተሰማ ሲሆን ህወሓት ጦርነቱን ከትግራይ ክልል ውጭ እናጠናቅቋለን የሚል አዲስ እቅድም ይዟል ተብሏል። በዚህ ህወሀት በትግራይ ህዝብና ትግራይ ክልል አንድ ጥይት ሳይጮ ጦርነቱ እናጠናቅቃለን የሚል አቅጣጫ እንደሰጠና ወልቃይትንም በዚህ መንገድ ከሰሞኑን በተጠና መንገድ እንቆጣጠራለን፣ እርግጥ ከባድ ዋጋ ልንከፍል እንችላለን የሚል ክምገማም አድርጓል ተብሏል። በተጨማሪም ህወሀት የጅቡቲን ዋናውን መንገድ እንቆጣጠራለን፣ ከዛም በኋላ የመደራደር አቅማችንን እናሳድጋለን የሚል እቅድ መያዙ ተነግሯል። ህወሀት ጦርነቱን ከትግራይ ክልል ውጭ እናጠናቅቀዋለን ማለት ነው። ተከትሎ ከትግራይ ወደ ሱዳን በኤርትራ በኩል ኃይል እንዳንቀሳቀሰን መረጃዎች ወጥተዋል። በዚህም በሱዳን ውስጥ አርሚ ሰባ ወይም ሳምሪ የተባለ በሚጠራው ቡድን ውስጥ የተበተኑና የተጓደሉ ወታደራዊ አደረጃጀቶች እንዲጠናከርና አርሚው በኮርና በክፍለ ጦር እንዲደራጅ እንዲሁም በአርሚ ውስጥ ሁለት አዲስ የኮማንዶ ክፍለ ጦሮች እንዲዘጋጅ ተደርጓል ተብሏል። በዚህም በተለይ ሁመራ ተብሎ የሚጠራው የኮማንዶ ክፍለ ጦር በሁመራና አካባቢው ስምሪት እንዲወስድ፣ በሌላ በኩል ያለው ኃይልም በወልቃየት ሙሉ ቀጠና በኩል ስምሪት እንዲወስድ እቅድ ተይዟል። ድልድልና ስምሪቱም በቅርብ ቀን እንደሚሰጥ ተነግሯል። የትግራይ ጊዜ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደም ምክንያቱን ለማረጋገጥ ባይቻልም እስከ ትላንት አመሻሽ ድረስ ከሰሞኑን አክሱም እንደነበሩና ምናልባት ሙሉ ጦርነት የሚጀመር ከሆነም ህወሀት አዲስ የሰው ኃይል ድልድልና ስምሪት ያደርጋል። ጀነራል ታደሰ ወረደም ሙሉ የጦር አዛዥ ሆኖ እንዲሰራ ይደረጋል። ዶክተር ደብረ ጽዮንም ፖለቲካውን ተክቶ እንዲሰራ ሀሳብ ቀርቧል ተብሏል። የሰራዊት አዛዥ የሚባሉትም ከጠለምት ግንባር ወደ ራያ፣ ከራያ ግንባር ወደ ሽሬ፣ ከሽሬ ግንባር ወደ ደደቢትና ሌሎች አካባቢዎች እንዲመሩ የስምሪት ለውጥና ድልድል እንዲደረግ ሀሳብ መቅረቡ ተናግሯል። ከዚህ በተጨማሪም የሎጂስቲክስ አስተባባሪዎች ስንቅና ትጥቅን በተመለከተም እያንዳንዱ በትግራይ ውስጥ የሚገኝ ወረዳ ከደረቅሬሽን በተጨማሪ ከሶስት እስከ አምስት ሚሊዮን ብር ከገበሬው፣ ነጋዴው ና መንግስት ሰራተኛው በአስቸኳይ አሰባስቦ እንዲያስገባም መመሪያ አውጥቷል የተባለ ሲሆን ዛላንበሳ፣ ራማ ና የባድሜ አካባቢዎችም የሎጂስቲክስ ና መሳሪያ ማከማቻ ቦታዎች እንዲሆኑ አቅጣጫ ሰጥተዋል ተብሏል። ከዚህ በተጨማሪም ህወሀት በአምስት ማሰልጠኛ ጣቢያዎች የሚገኙ ሰልጣኞቹ በአስቸኳይ ስልጠናቸውን እንዳጠናቀቁ አቅጣጫ ሰጥቷል የተባለ ሲሆን የትግራይ ሰላም ኃይል የተባለ የሚጠራውና በአፋርና አማራ ክልል ዋገምራ አካባቢ የሚገኘው ኃይል ከሀዲና ተላላኪ ቡድን ነው፣ የእኛን ስልጣን ለመያዝ በጠላቶቻችን የተደራጀ ስለሆነ ይህ ኃይል በአስቸኳይ መጥፋት አለበት፣ አሁን ቁጥር አንድ ስጋትና ጠላታችን እሱ ስለሆነ ሙሉ በሙሉ መጥፋት አለበት የሚል ውሳኔም ማሳለፉ ተነግሯል። ይህ ፈኒ እንዳለ፣ አቶ ጌታቸው ረዳም ጉዳዩን ከዲፕሎማሲያዊ እንቅስቃሴዎችና ከወረራ ጋር አያይዘው የገለጹት ሲሆን የህዋትን ጥቃት አስመልክቶም ትናንት ምሽቱን በፌስቡክ ገጻቸው ላይ ኋላ ቀር ሲሉ በሚጠሯቸው የነደብረ ጽዮን የህዋት ቡድን ላይ ትችት ሰንዝረው አስተያየታቸውን ሰጥተዋል። በዚህም አቶ ጌታቸው ጥቃቱን የአፋር ህዝብ ላይ እንደተፈጸመ አድርገው የገለጹ ሲሆን ኋላ ቀር ያሉትን የህዋት ወራሪ ቡድን የአፋርን ህዝብ ይዞ ለመደራደር ፍላጎት እንዳለው አውቃለሁ ብለዋል። አክለውም የትግራይ ሰላም ኃይሎችና የትግራይ ሰራዊት ኃይሎችን ከፌዴራል መንግስቱ ጋር የሚያጋጭ አንዳችንም አጀንዳ የለም፣ ግን የአፋር ህዝብን በወረራ ይዞ ለመደራደር ፍላጎት ስላለ ነው ወረራ እየፈጸሙ ያሉት። በዚህ ክደት ውስጥ የተሳተፉ ያሉት ዋና መሪዎችም እነ ጀነራል ዮሐንስ ጆን መደድና ጀነራል ፍስሐ ማንጮች ናቸው ሲሉ ገልጸዋል። በመጨረሻም ከመቀሌ በተሰማሩ አዲስ መረጃዎች ዛሬ ረፋዱን የመቀሌ ከተማ ህዝባዊ ፖሊስ አባላት አስቸኳይ ስብሰባ መጠራታቸው የታወቀ ሲሆን ሀውልት ተብሎ በሚጠራው የስብሰባ አዳራሽ የተጠሩት የፖሊስ አባላቱ ህዝባዊ ግርግርና አመስ ለማስነሳት ተልኮ ወስዳቸዋል በሚል ፖሊሶቹ ከዚህ ድርጊታቸው እንዲቆጠቡም ማሳሰቢያ ተሰጥቷቸዋል ተብሏል። የህወሀት አመራሮች ለስራ በሚል ወደ አክሱም እየወጡ እንደሆነ የተነገረ ሲሆን ከዚህ ጋር በተያያዘም ጥሏችሁ እየወጡ ነው፣ ወደ ኤርትራ ሊሸሹ ነው፣ መንገድ ዝጉባቸው በሚል አንዳንድ የፖሊስ አባላት ለህዝቡ ቅስቀሳ አድርገዋል። ይህን ከና አብይና ጌታቸው የተቀበላችሁ ትእዛዝ ነው እናንተን ጥለው ወደ ኢትዮጵ ይችላሉ በሚል ነው ፖሊሶቹ እንዲሰበሰቡ የተደረጉት ተብሏል። ክቡራን ተመልካቾች ለሆነ ያዘጋጀናቸው መረጃዎች በዚያ በኩል ሌሎች መረጃዎች ዳግም እስከምንመለስ በያለንበት የዓለም ዳርቻ ቸር ያሰማል።